ሰይዲ የጭካኔውን ጥግ አሳይቷል ማለት ነው እንግዲህ። ሶምያ ቤት ልቀይር እየተዘጋጀች ነው። በጣም በሚያሳዝን ሁኔታ እንግዲህ ልጅቱን እየተረገጠ በጥፊያ በእርግጫ አንገቷን በእግሩ ተረግጦ ስንትን ሲ ሲደበድባት ነበረ። አሰላሙ አሌይኩም ወረሐመቱላሂ ወበረከቱ የሸምስ ኢትዮ ተከታታዮች እንዴት አላችሁ? እንደምን እንደምናላችሁ። ከኔ ጋር አልሐምድላ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ሰይድንና ሶምያን የማያውቃቸው የለም። እንግዲህ ይች ልጅ የምታዋት የምትደበደበው ሰይድ በሶምያ ላይ ልጅ ወልዶ የመን ውስጥ ልጅ አለው ብላ የተናገረችው ልጅ ናት ብላለ ዛሬ ሶሚያ በሚያሳዝን ሁኔታ ሴትን ልጅ እንደዚህ አርጎ የሰው ሚስት መደብደብ ጋጣ ወጥነት ብዙ ሴቶችን ሲደብድብ ታይቷል። በነገራችን ላይ ይሄ ሰይድ ማለት ነው። በጣም በጣም ወጥረገጠ የእውነት በጣም ነው የሚያሳዝነው ማለት ነው። እንደዚህ አይነት ልጅ ውይ ሶሚ ያሬ ይሄንንስ ብሽሽ አረቀሽ ብሽሽ ነው ይሻልሽ። የምር እንደዚህ አይነት ያልገባው ሰው ጭራሽ ለትዳርም ለልጆቹ የሚሆን አይደለም። እንግዲህ ስለ ሰይድ ስለ እቺ ምንድን ነው ስሟ ከሁለተኛ ይቱ ሚስቱ የወረሰው ድብድብ መሰለኝ። ለምን እቺ ሁለተኛ ይቱ ሚስቲቱ ማን ማነው ስሟ? ማን ነበር ስሟ? ስሟን ጥሩልኝ። እቺ ሀዩ ሀዩ ነው ሱ ማለት ከእሷ እየወረሰው እንግዲህ። እሷ ብዙ ጊዜ የምታምነው በድብድብ ነው። ይሄም የወረሰው ከሚስቱ ነው ማለት ነው። የድሮ ማንነቱ እየወጣ ነው። ሶሚያ ሰይድን አታውቁትም፣ ሚዲያ ላይ እንደሚናገረው ጥሩ ጥሩ ቃላቶች እንደሚሆነው አይደለም፣ በጣም ከባድ ሰው ነው ብላ ተናግራ ነበረ እንግዲህ ሶምያ የዚህ ልጅ ህይወት እንደውም እናገራለሁ እያለ ሚዲያ ላይ አወጣብሃለሁ እያለች ብዙ ጊዜ ስታሀድደው ነበር። እንግዲህ ዛሬ ክፋቱ ታይተዋል ማለት ነው። እንደሚያወሩት ከሆነ ይች ልጅ በኦሮሞኛ ቋንቋ እንግዲህ ሀፖርሰዋ አሲድ እደፋ ባለው ካልሆነ ብላ ውኃ ነው ይዛ የነበረው ልጅቱ ሀፖርሰዋ ስታወጣ ተነሳ ቁጭቱ ነው የተወጣባት ማለት ነው ልጅቱ አሲድ ልደፋብህ ነው ስላለችው ብቻ ውሃው መያዝ ይችል ነበረ አሲድ መሆኑን ማረጋገጥ ይችል ነበረ ፖርሳዋን እንዳወጣችው ሴት ልጅ ናት በተረጋጋ መልኩ ቁጭ ብላ ስታወራው ነበር በኦሮሞኛ ከዛ በኋላ እንግዲህ ኦሮሞኛ ተርጓሚዎቹ አሲድ ደፋባለ አርፈ የምትቀመጥ ከሆነ ተቀመጥ ያለበለዚያ አሲድ ደፋ ባለው ብላ ከፖርሳዋ ውሃዋን ስታወጣ የደረሰባትን አደገኛ ምት እንግዲህ ሶምያ አውጥተዋለች፣ ዛሬ ማለት ነው። እኔ እንኳን በቲክቶክም በምን ማላየሁትም ነበር ከሶምያ ጋር ዘወር ዘወር ስል አየውት ማለት ነው። በሚያሳዝን ሁኔታ ልጅቱን የደበደባት አደባደብ እንጃ። ወንድ ጋራ ለምን አትደባደብ ድብድብ ከማረፍ ለምን ወንዶቹ ጋር አትጋጠምም? ሴት ልጅ እንግዲህ የሚመታ ወንድ ወንድ እንደላድለ ነው። እኛ የምናውቀው አይደለ ሴት ልጅ በወንድ ልጅ እጅ መደብደብ የለባትም። እንግዲህ ይች ልጅ አሲድ ከሆነ የያዘችው ሴት ልጅ ናት። አንድ ሁለት እጇን በአንድ እጁ መያዝ ይችላል። ይዞ ውሃ ይሁን አሲድ ይሁን ማረጋገጥ ነበረበት። አረጋግጦም አሲድ ከሆነ ለሌላ ፖሊስ ወይም ለህግ መስጠት ነበረበት። ግን እሱ አስቡት እንግዲህ አንገቷ ላይ ተረግጦ እግሩን አንገቷ ላይ ተረግጦ ለረጅም ሰዓት ሲቀጠቅጣት በእርግጫ በጥፊ ተረግጦ እንዴት እንዴት እንዳደረጋት ምን አይነት ጭካኔ እንዳለው ይሄ ልጅ ዊ ሶሚያ ይህን ልጅ እንደው ምን በለሽ አገባሽው አውዙ ብላ እንደዛ አይነት ሰው እንኳን ትዳር ሊገባው ድህ ነው አልክም የሚባል ሰው አይደለም። በነገራችን ላይ በነገራችን ላይ እንግዲህ ሶምያ እንደምታወራው ጥሩ ልጅ ነበረ እሷ ጋር በነበረ ሰዓት እንግዲህ መልካም ሴት ወንድ ላይ ማነጽ ትችላለች አይደለም የሚባሉ እንግዲህ ሶሚያችን አንጻ ሰው አርጋው ነበር ማለት ነው ይህንን ገገማ ሴት ልጅ እንዲህ አድርጎ የሚመታ። አረመኔ ሰው አርጋው ነበር ማለት ነው። እሷ ግን ጥላው ስጠፋ ከቦታ ቦታ ስሸሸው እንግዲህ ይችን ልጅ ቁጭቱን ተወጥቶባታል። ለምንድን ነው የወለድኩት ልጅ የተናገርሽው ለሶምያ ትዳራችንን ያፈረሽው አንችለሽ በማለት ቁጭቱን ነው እንጂ የተወጣባት፣ አሲድ ልደፊብኝ ነው ወይ ብሎ አይደለም እንደዚህ የደበደባት። ምክንያቱም ልጅቱ ይዘው የነበረው ዋሃ ስለሆነ እንደዚህ አይነት አረመኔ ወንዶችን አጣርታችሁ አግቡ። የምር ሶምያ አላ ይድረስልሽን። ይሄ ልጅ መለቀቂያውን ይስጥሽ እንጂ ይሄ ሴቶችን የሚንቅ እንዴት አርጎ ለሴት ልጅ የማያዝን ጨካኝ ነው ማለት ነው። በፊት ስትናገር ነበረ ይሄ ሰው አይደለም ሰው መስሏችሁ ነው ይሄ ሰው አይደለም እያለች ስትናገር ነበር የድሮ ማንነቱን አሁን ላይ ነው እየጎላ የታየው ማለት ነው። ምክንያቱም ብዙ ሴቶችን በአደባባይ ላይ ሲቀጠቅጥ፣ የሰው ፓስፖርት ሲቀማ፣ ሚስቴ ጋር አለያየታችሁኛል እያለ እንግዲህ አንዲት ልጅ ፓስፖርትም ቀምቷል ማለት ነው። እንግዲህ እች ልጅ እንደምታዋት ወንድ ላይ አትገለጥም፣ ሽፉናት በነገራችን ላይ የተሸፈነችን ልጅ እስከ ጠራሃዋ እስከተሸፈነችበት እየደበደበ ይዞ አንቆ። በነገራችን ላይ የሚሸፈኑ ሴቶች ወንዶችንም ሰላም አይሉም ማለት ነው። እንግዲህ ይችን ልጅ በእርግጫም፣ በአንገቷም ላይ በመቆም በመያዝም፣ ርካሽ የሆነ ወንድ ቢኖር ይሄ ሰይድ የሚባል ሰው ነው። የተሸፈነች ልጅ ናት። መንካት የለበትም ነበረ። ውሃውም መቀማት ይችል ነበር። ማየት ማረጋገጥ ይችል ነበረ። ግን ቁጭቱን የተወጣባት እንግዲህ። ልጁ የተወለደው ልጅ ይውጣ ስለተባለ እንግዲህ ተደብቆ ከሶምያ የተቀመጠ ልጅ ለምን ወጣ? ለምን አወጣሽው? ለምን ለሶምያ ነገርሽ? የሚለውን ነገር ያን ቁጭት ስላለበት ነው የደበደባት። ሶሚያ እንደምትለው ከሆነ የነገረች ይች ልጅ ናት አለኝ። እኔ ደግሞ ለሁለት ሰው ሶሚያ ደግሞ ለሁለት ሰው ተናግራለች ማለት ነው። ማንኛቸው እንግዲህ ለሰይድ እንዳደረሱለት አላቀም። ልጅቱ ላይ ቁጭቱን ተወጣባት እያለች ነው እንግዲህ። ደህና ደህና ነገርም አለው ዩቱብ ከፍቶ ብዙዎችን ሲያበረታታ ነበረ የመን ላይ በነበረበት ሰዓት። እና ብዙ ዩቱበሮች ሲጣሉ ተው ብሎ የሚመክር የሚቆጣ ነበረ። እናንተ ከአሁን ለእሱ ምክር ያስፈልገዋል፣ እናንተ ምከሩት እያለች ሶምያ ስትናገር ነበር። በነገራችን ላይ ይሄ ሰው ምክር የሚመልሰው ነገር አይመስለኝም። ለምን ተስፋ የቆረጠ ይመስላል። ሴት ልጅ በእንደዚህ አይነት መልኩ እየፈለገ ነገር ቢሆን ሴት ልጅ ሴት በመሆኗ መከበር አለበት። በተለይ የተሸፈኑ እህቶቻችንን ባንሸፍንስ እንደ መደብደብ አለባት። እንደ ምንም ጥፋት ቢኖራት አሲድ ልደፋብህ ነው ብትለውም አረጋግጦ የተወሰነ መደብደብ ይችላል። ግን እንዲህ ባለመልኩ ጭካኔ በተሞላበት ሲራገጥ ወይኔ፣ አንገቷን ልጅቱ ካሁን ካሁን ሲጣለች፣ ካሁን ካሁን ሞተች ምዬ ነበረ። በነገራችን ላይ የሆነ ስቅ ሞተች፣ ሞተች ስል ሳሞት ነፍሷ ተረፈ አምልጣ፣ ውሩጣ ፖርሷን ጥላ ሁሉ ነው። ሚስኪን፣ እኔ ሚስኪን፣ ከዚህ ሰውዬ ጭራቅ ከሆነ ሰውዬ ቤት ትሄጃለሽ አንቺስ፣ ቢሆን በጣም ነው የሚያሳዝነው። ብዙ ሴቶችን ሲደበድብ እያየሽ በየሜዳው በጥርፊያ እያለ በየሜዳው ብዙ ሴቶችን ሲደበደብ ነበር። በነገራችን ላይ ይሄ ስኢዲ የሚባል ልጅ ምን አይነት አስተዳደግ ያደገ ስዳደግ ይመስለኛል። እንደዛ ነገር ነው። አራ በጣም ነው የሚያሳዝነው። በጣም የምር እጅጅ እያለ ነው ይሄ ስኢዲ የሚባል አንደ፣ ሶምየ አምረሽ መጥፋት አለብሽ። የምር ከዚህ ልጅ መራ፣ ልጆች በስነስርአቱ አሳድግ። የምር እንደዚህ አይነት ተደባዳቢ ሰው ለልጆችም ጠንክ ነው የሚሆነው። ለምን ልጆች ድብድብን እያዩ ካደጉ ነገ ጧት ልጆችሽ ምንድ ነው የሚሆኑት? ምን አይተው ነው የሚያድጉት ከዚህ ሰውዬ? ስለዚህ እንደው ስነ ስርዓት አስይዘሽ ከልጆችሽን አሁን እንደሸሸሽው እየሸሸሽ ልጆችሽን ተሰድግ ነው የሚሻለው የምር። አሁን ሰው ሚያን ቢያገኛት ራሱ እንዲህ መቀጥቀጡ አይቀርም። እኔ ትናንትና እንግዲህ ሶምያና ሳይድ እያጎረሳት ምን እያላት ቲክቶክ ላይ አይቼ ታረቁ እንዴ ብዬ ነበረ፣ ግን አልታረቁም። ግን የሆነች ልጅም ደብቋል ከሶምያ ቤት ካልመራሽኝ ሶምያን ካላመጣሽ እያለ ነበረ። ስለዚህ ልጅቱ ደግሞ ቤትን የምታውቀው እሷ ናት። እሷንም ራሱ አግቷታል። አግቷት ነው መሰለኝ የለችም ስትል ነበረ። ስሟን ስላልያዝኩት ነው እንጂ እና ይሄ ሰውዬ ሴቶችን ከመደብደብና ሴቶችን ከማገት ወደኋላ አይልም ማለት ነው። ሚዲያን አልፈራ ምን አልፈራ፣ ሴቶችን መማታት፣ ሴቶችን መደብደብ፣ የተሸፈኑ እህቶቻችንን ለማርከስ እጅ መያዝ በጣም በነገራችን ላይ የሚያስጠላ ሆኗል ይሄ ሴድ የሚባል ልጅ ማለት ነው። ስለዚህ ሶሚያ ረቀሽ ሽውምች የምር ረቀሽ ብሸሽ ልጆችሽን በስነ ስርዓቱ አንጸሽ ብታሳድጊ ነው የሚሻልሽ። እንደዚህ አይነት ሰው ለሀገርም አይጠቅምም፣ ለሴቶችም አይጠቅምም፣ ለምንም አይጠቅምም። በነገራችን ላይ ጀግና የሆነ ወንድ ከሴት ጋር እንዲህ መልከስከስና ቢሰርቧቸው እንኳ ሴቶቹ ምን ቢያረጓቸው ምን ባረጓቸው ንቀው ነው የሚያልፉት ወንዶች ማለት ነው። ስለዚህ ይህ ከሴቶች የማይሻል ጋጠ ወጥ የሆነ አስተዳደግ ስድ ያሳደገው ይመስለኛል። ይቅርታ አርጉልኝ፣ ሰውን አላሳደብም፣ ግን ደግሞ ዛሬ እጅጅ ያለ ሰውዬ ስለሆነ መሰደብና መገሰጥ አለበት። ሁላችሁም ቪዲዮ ስሩበት የምር በጣም ባለጌ ነው። ባለጌ ነው የምር። ለነገሩ ነገሩ ያበቃው ሶምያን ያቺ ምርጥ የሆነች ሶምያ የሆነች ምርጥ የሆነች ሚስቱን ትቶ ይቺን ተደባዳ ቤቱን የድሮውን ድብድቡን እንዲያወጣ በሚዲያ ላይ እያረገችው ሀዩን ሲያገባ ነው ነገሩ ያለቀው። ለምን ብር ብር ብር የምትል ብር ጋር የተያያዘች አሁን ለእኔ ይህን ያህል ሚሊዮን ካስገባልኝ የምትል ሚስት ነው ለሶምያ ላይ ያገባባት። ይቺ ሶምያ ግን መከራዋን አይታ ጎበዙና እሱ ጋር ተፍተፍ ብላ ያደገችውን ልጅ መከራዋን አሳይቶ ልጆቿ አስይዞ እንግዲህ ሌላ ሰርግ ደግሶ ያገባ ሰው ከዚህ ምን ይጠበቃል? እውነት ለመናገር እና ስለዚህ እንደዚህ አይነት ወንዶችን ብዙ ሜትር ራቋቸው። ብዙ ኪሎ ሜትር ነው እ ብዙ ኪሎሜትር ራቋቸው። እየመር በጣም እኮ ነው የሚገርመው። እንዴ ሴት ልጅ እንደዚህ አይነት እርግጫ፣ እንደዚህ አይነት ድብድብ! ጭራሽ ጓደኛው አረጋት እኮ። ምስኪን ስታሳዝን፣ ድፍት ብላ እያቸዋት ድፍት፣ እሱን ያርገውና ድፍት አረጋት የእውነት። ላይክ ሰብስክራይብ አድርጎ ውድ ቤተሰቦቼ እንግዲህ ላይክ እያነሳኝ ነው። ቪዲዮውን የከፍታችሁ እያያችሁ ላይክ እያረጋችሁ አይደለም፣ ስለተከታተላችሁ በጣም አመሰግናለሁ። ያለማ ሰላማ ባይ